እሺ ውድና የተከበራችሁ ተማሪዎች ዛሬ የምናየው ከቻፕተር ዋን ይወጣሉ ብለን የምናስባቸው ጥያቄዎች ናቸው። አሪፍ አሪፍ በጣም ደስ የሚሉ ጥያቄዎች ናቸው። ተቀላሉ ጀምረን ምናልባት ይሄኛው ፓርትዋን ነው ፓርትቱ ገና ብዙ ይቀረናል። ብዙ ጥያቄዎች እንሰራለን ቢኮዝ ቻፕተሩ በጣም ሰፊ ነው፣ ኮንሰብቱ በጣም ሰፊ ነው። ስለዚህ በቀላሉ እንዲገባችሁ ምንም አይነት ተጨማሪ ቪዲዮ ያስፈልጋችኋል ብዬ አላስብም። ሌላ ተጨማሪ ነገር ማቴሪያል አያስፈልጋችሁም፣ በዚህም እያስራዳኋቸው ስለመሄድ ማለት ነው። ከእያንዳንዱ ጥያቄ ጋር አሪፍ ኤክስፕላኔሽን እየሰጠ እየሰጠን ስለምን ያን አክላይ ያስጨንቅ ነገር ግን ከዚህ በኋላ ገና አንድ 40 50 ጥያቄ ይቀረናል ከዚሁ ቻፕተር ማለት፣ አሁን ወደ 35 ጥያቄዎች ናቸው። ከዛ አርባ 50 ጥያቄ እንሰራለን ከዛ ቻፕተር ዋንን እንጨርሳለን ማለት ነው። በቀጣይ ላይ አሪፍ ጥያቄዎች ደግሞ ድጋሚ እናመጣና ምናልባት እንድታስታውሱ ምናም የሚረዳቸው ጥያቄዎች እንሰራለን ሙሉ ከጨረሰም በኋላ ዋደር ዘተር አተም ድራይቭ ፍሮ ሶ፣ ለመጀመሪያ ጊዜ አተም የሚለውን ቃል ይሄ አተም የሚለው ኮንሰፕት የመጣው ምን ከሚል ነው ወይም ድራይቭ የተደረገው ከምን ወርድ ነው? ወይም ደግሞ ሚኒንጉ ምን ነበር? ለምሳሌ ብዙ ቃላቶች ግሪስ ሊሆን ይችላል፣ ከሌሎች ሀገራቶች ሊሆን ይችላሉ ድራይቭ የሚደረጉት። ነገር ግን ያ ወቅት ሚኒንጉ ብዙ ጊዜ እንጠየቃለን ዌርከም ፍሮም ምናምን ሳይሆን ያ ወርድ ሚኒንጉ ምንድነው? ተብላችሁ ብዙ ጊዜ ትጠየቃላችሁ። እሱ አሁን እያላችሁ ያለው ያንን ነው። አተም የመጣው ከየት ነው እና ሚኒንጉ ምንድነው ነው ያው፣ የመጣው እንደምታውቁት ከግሪክ ነው። ያ ማለት ደግሞ ኢንዲቪዚብል፣ ሊከፈል የማይችል ነገር ግን እዚህ ጋር ማስታወስ ያለብን ማለት ያለባችሁ ምን መሰላችሁ? እውነት አተም ኢንዲቪዚብል ነው ወይ ለምሳሌ አንድ አተም ያልነው አተም ያ ዲቪዚብል መሆን አይችልም ወይ መከፈል አይችልም ወይም ደግሞ ወደ ፓርቲክሎች ሊከፈል አይችልም ወይ? ወደ ተለያየ ፓርቲክሎች ሊከፈል አይችልም? ሁሌ ኢንዲቪዚብል ነው ወይ? ነው እንዴ? አይደለም። ለመጀመሪያ ጊዜ የተጠቀመው ሰው አተም ብሎ የተጠቀመው ሰው ኢንዲቪዚብል ብሎ ሊያስበው ይችላል እንጂ አተም ባይ ኢት ሰልፍ ኢንዲቪዚብል አይደለም። ወደ እታ ስለምንመጣበት ነው። ስለዚህ ከግሪክ ነው፣ ኢንዲቪዚብል ከሚል ቃል የመጣ ነው አተም ከምስ ፍሮም ግሪክ ወርድስ አተም which means ኢንዲቪዚብል ሪፍሌክት አንደዛ አተም ስሞልስ ዩኒፎ ማተር በአጭሩ ምን ለማለት ተፈልጎ ነው? በጣም ስሞል ከመሆኑ የተነሳ ሊከፈል የማይችል ብለው ተርጓም እየሰጡ። what is the relative size of an atom compared to its nucleus so አሁን እየጠየቃችሁ ያለው የማን ነው? relative size of atom ነው compared ከማን compare እናደርገው ከኒክሊየስ ጋር compare እናደርገው። ያለሁበት ቦታ ዝናብ ነው ምናልባት

ሶ ዘሴም ሊሆኑ አይችልም። ኒውክሊየስ ያንሳል። ቢኮዝ አተም ውስጥ ምን አለብን? አለ ፕሮቶን አለ፣ ኒውትሮን አለ፣ ቮሊዩም ላይ ደግሞ ትልቅ የሆነ ኤሌክትሮን አለ። ስለዚህ በተአምር እኩል ሊሆኑ አይችልም። ስለዚህ የትኛውን ነው መልሱ ሊሆን ይችላል? እስኪ በእናንተ በተማራችሁ ትመልሱ። ዲኖ ታውቃላችሁ? ዳያሜትሮፕ ዋ አተም 10 times 10 raised to ማይነስ 10 የኒውክለስ ደግሞ ታይም ቴን ሬስቱ ታይም ኔጌቲቭ ፊፍቲ አስራ አምስት ነው። ስለዚህ ዊች ዋን ኢዝ ግሬተር ይሄ ነው እንዳትልኝ ብቻ እንደማትልኝ ተስፋ አደርጋለሁ። ይሄ ማለት ዋን ኦቨር ቴን ታይም ቴን ዘ ፓወር ኦፍ ቴን ማለት ነው። ይሄኛው ደግሞ ይሄ ደግሞ የኒውክሊየሱ ዋን ኦቨር ቴን ሬስቱ ፊፍቲ ማለት ነው። ያው ማክስ ላይ ይገለበጣል ታውቃላቸው። ሶ ዊች ዋን ኢዝ ግሬትስ፣ የትኛው የትኛው ይበልጣል? ይሄ በጣም ይበልጣል። በጣም ይበልጣል። ባጭሩ ደግሞ መስራት ከፈለጋችሁ ይሄ ማለት ደግሞ ዳያሜትሮ አናተን ኔጌቲቭ ቴን ኔጌቲቭ ፊፍቲ እዚች ጋር መስራት ኔጌቲቭ ኔጌቲቭ 50 ሶ ይሄኛው ይገለበጣል ወደ ቤዞቹ ተመሳሳይ ናቸው። ሶ እንገለብጠዋለን። ይሄኛው ወደ ላይ ማውጣት እንችላለን። ኔጌቲቭ ቴም ፕላስ 15 ማድረግ እንችላለን። ይሄ ፕላስ 15 ነው። ሶ ያ ማለት ደግሞ ኔጌቲቭ ቴም ፕላስ 15 ፖዚቲቭ 5 ነው። ቴንሬስቱ 5 በዚህን ያክል እጥፍ ይበልጣል ማለት ነው። ቴንሬስቱ ዘ ፓወር ኦፍ 5 ማለት

ኒውክሊየስ ኮንቴን ሞስት ኦፍ ዘ አተም ቮሊውም ይላቸዋል። እውነት ነው? ፖልስ ነው። ኒውትሮን ኬሪ ፖዘቲቭ ቻርጅ ይላቸዋል። ፖልስ ነው። በዚሁ እንድታዩት ኤሌክትሮን ኔጋቲቭ፣ ፕሮቶን ፖዘቲቭ፣ ኒውትሮን ኒውትራል ነው። ፈተናችሁ በዚህ መልኩ ነው የሚወጣው። በጣም ቀላል ታውቃላችሁ። ኢንተራንስ ከዚህ እኮ አይደለም። በጣም ቀላል ጥያቄዎች ናቸው የሚወጡት። የማስታወስ ችግር ነው። ፕሮቶን ኒውትሮን ይላቸዋል። ፖልስ ትሩ። ይሄኛው ፖልስ ነው። ታውቃላችሁ ማሶቹ በጣም ልዩነት አላቸው። አንድ ሺህ ምናምን እጥፍ እነ ፕሮቶን ይበልጣል። ኒውትሮን ለፕሮቶን ስላይትሊ በጣም በትንሹ ሊበልጣ ይችላል እኩል በሚባል መልኩ ማለት ነው። ነገር ግን ኤሌክትሮን በጣም ትንሽ ነው፣ ስሞል ነው ማሱ ባለፈው አይተነዋል። ናይንት ፖይንት ሰምቲንግ ይለና ታይም ቴኒ ሬስቱ ማይነስ ሰርቲ ዋን ኪሎ ግራም ብለናል ካስታወሳችሁ። እነዛ ደግሞ አይ ቲንክ ዋን ፖይንት ሲክስ ሰቨን ታይም ሶ በጣም ልዩነት አላቸው፣ ዲፈረንስ አላቸው። ኒውትሮን ኬሪ ፖዚቲቭ ቻርጅ። ሶ ዊች ዋን ኢሌክትሮን፣ ፕሮቶን እና ኒውትሮን ያሉት ምን ላይ ነው? ኒውክሊየስ ላይ ነው። ከዛ ዙሪያው ያሉት ምንድነው? ኤሌክትሮኖች ናቸው። ሶ በቮሊዩም ደግሞ በቮሊዩም የሚበልጠው ኤሌክትሮን ነው። ለዛም ነው ፕሮቶ ኦኬ

አሁንም ማወቅ ያለባችሁ ነገር በዚህ መልኩ ኤክስፕሌን ወይም ዲፋይን ሊያደርግ ይችላል ሊገልጸው ይችላል። ያ ነገር ግን ትክክል ነው ማለት አይደለም። ጆን ዳልተን ነው፣ ኔልስ ቦሆር ነው፣ ዲሞክራቲስ ነው፣ ኤርነስ ራዘርፎርድ ነው። እስ አባውት ፕሮሶን። ጆን ዳልተን ደግሞ ከሱ የተሻለ ነው፣ ቀጣይ ላይ እናየዋለን። ስለዚህ ዴሞክራተስ ነው። ሶ ዋን ኦፍ ዘ ሊሚቴሽን ኦፍ ዲሞክራቲስ ይሄውና አንዱ ይሄውና አተም ኢንዲቪዚብል ነው በማለት ራሱ አንዱ ሊሚቴሽን ኦፍ ዲሞክራትስ ነው። ሊሚቴሽን ኦፍ ዲሞክራትስ ተብላችሁ ትጠየቃላችሁ። አተሞች ኢንዲቪዚብል ናቸው ብሎ ያምናል። ግግ ዲቪዚብል ናቸው ፓርቲ ምን ምን ሊ ይችላል። ፕሮቶን ሊኖር ይችላል፣ ኤሌክትሮን ኤሌክትሮን አቶሚክ ፓርቲክል የምንላቸው ኒውትሮን አሉ። ስለዚህ ኢንዲቪዚብል ነው የሚለው ውድቅ ይሆናል። ነገር ግን በዚህ መልኩ ዲፋይን ያደረገው ዲሞክራትስ ነው ዝ ፈርስት ታይም

ሲገል የሱ ሊሚቴሽን የትኛው ነው? ኢት አኩሬትሊ ዲስክራይብ ዘር ሰብ አቶሚክ ፓርቲክል ይሄ ቢሆን ኦፍ ኮርስ ጀመር ምን አይሆንም። ሊሚቴሽን ሊሆን አይችልም። ሊሚቴሽን አንለውም። ሊሚቴሽን ማለት ኔጌቲቭ ነው። ሰፖርትድ ባይ ኤክስቴንሲቭ ኤክስፐሪመንት ኤቪደንስ ቲዮሪ ነው። አብዛኛው ቲዮሪ ነው እንጂ በኤቪደንሱ በኤክስፐርመንቶች የተደገፈ አይደለም። የዲሞክራሲስ እስ ላክ ኦፍ ኤክስፐሪመንታል ሰፖርት ኤንድ ፒውርሊ ቲዮሬቲካል ነበር። ቲዮሬቲካል የነበረ ነው እንጂ ኤክስፐሪመንታሊ ኤቪደንስ የተረጋገጠ በተለያዩ ሎዎች የተደገፈ አልነበረ ሶይን ዛክስ መልሳችን ሲሆናል ማለት ነው። ስ ኮምፕሬንሲ ሞዴል ኦፍ ኬሚካል ሪክሽን ስለዚህ እናንተ በተለይ ሊሚቴሽን ስትባሉ መጀመሪያ ፖዘቲቭ የሆነው ከተሰጣችሁ ምርጫ ታወጣላችሁ። ከዛ በኋላ ሊሚቴሽን ከሆኑት ውስጥ ቆም ብሎ ማሰብ ነው ያ ሊሚቴሽን ግን የጆን ዳልተን ሊሆን ይችላል። የዲሞክራቲስ የሚለውን ቆም ብላችሁ ማሰብ የእናንተ ፈንታ ነው። ዲሞክራቲ ሪ ዋ ላር ስፔኩሌቲቭ ንድ ኖት ሃቭ ኤክስፐሪመንታል ኤቪደንስ ቱ ባክስ ኢት ፕ ሊሚትድ አክሴፕተንስ አመንግ ስኮላርስ ሂዝ ታይም ሶ ሊሚትድ ነበር። ሚንዛት ያኔ የተደገፈ በኤክስፐርመንቶች በኢቪደንሶች የተደገፈ አልነበረም። ፓርቲክል ወዝ ኖት ናውን ዲሞክራት፣ ኤሌክትሮን ፕሮቶን፣ ኒውትሮን እነዚህ ነገራቶች በሙሉ አይታወቁም ነበር። ናውን አልነበሩም። እውቅና አልሰጠንም። ሲጀመር ኢንዲቪዚብል ነው ብሏል። አባውት ኤሌክትሮን ፕሮቶን ኒውትሮን ኢርን አት ስለዚህ ነገራቶች በሙሉ ኢንፎርሜሽን አልነበረውም። ስለዚህ መልሳችን ኦል ኦፍ ዘ አባቭ ይሆናል ማለት ነው። ኖውለጅ አሰት ፓርቲክል ኤሌክትሮን ፕሮቶን ኒውትሮን መላ በጣም ከቆየ በኋላ ነው አቶሚክ ቲዎሪ ኢን ሞደርን ሳይንስ

ከዲሞክራቱ በጣም ይሻላል ከዲሞክራቶስ በኦን ኤቪደንስ ላይ የተመሰረተ ነው፣ በኤክስፐሪመንት የተመሰረተ ነው። ስለዚህ በፈርስት ዝቡን አቶሚክ ቲዎሪ ማተር ቤዞን ኤክስፐሪመንት ያደረገ ወይም ደግሞ ዘፈርስ ታይም ወይም ደግሞ ፕራይማሪ ኮንትሪቢሽን ኦን ዳልተን ዝት ዋን ይሆናል ማለት ነው። አይዲንቲፊኬሽን ኦፍ ሰባቶሚክ ፓርቲል ፓርቲክል የዚህኛውም አንዱ ሊሚቴሽን ነበር የጆን ዳልተን ኤክስፕላኔሽን ኦፍ ራዲዮ አክቲቪቲ ይሄ መችላ ተር ይህም ተቆየ በኋላ ዲስከቨር የተደረገ ነገር ነው። በጆን ዳልተን ዲስከቨር የተደረገ ነው። ዘ ፈርስት ዩስፉል ቲዮሪ ኦፍ ማተር በጆን ኤክስፐሪመንት ኤክስፕላኔሽን ዳልተን ዲቨሎፕድ ፈርስት ኮምፕሬሄንሲቭ አቶሚክ ቲዮሪ በት ዋት ኦፍ ዲስ ዳልተን ዲቨሎፕድ ፈርስት ኮምፕሬሄንሲቭ አቶሚክ ቲዮሪ አራውንድ አስራ ስምንት ዜሮ ስምንት አንፈታቲንግ ኢምፐሪካል ኢቪደንስ ሎው ኬሚካል ኮምባይኔሽን አያችሁ፣ ኢንክሉዲንግ ሎው ኬሚካል ኮምባይኔሽን እነዚህ ኢምፐሪካል ኢቪደንሶች ብዙ ኢቪደንሶች ተጠቅሟል። የተለያዩ ሎዎችም ተጠቅሟል። ሎዎቹ ወደ ታች ምናያቸው ነው የሚሆነው። ስለዚህ በጣም የተሻለ ነበር ማለት ነው፣ ከማኑ ከዲሞክራቱ አንጻር፣ ከዲሞክራቱ አንጻር which of the following assumption is part of Dalton atomic theory assumption ኦኬ ኦል ኦፍ አተም ኦፍ አን ኤለመንት አይደንቲካል ኢንሳይድ ማስ ኤንድ ፕሮፐርቲስ። ሶ አሁን ይሄ ነው መልሳችን የሚሆነው ለምን መሰላችሁ? አይሶቶፕን ኤምፋሳይዝ አላደረገም። አይሶቶፕ የሚለው ለምሳሌ ካርበን ሲክስ ነው ሆኖ ግን 12፣ 13፣ 14 ሊሆን ይችላል። ካርበን ሲክስ ነዋ ፕሮቶን ነምበሩ ኦር አቶሚክ ነበሩ ስድስት ነው። ስለዚህ ያ ነገር ምንድን ነው ያለው ዘም አተም እስከሆነ ድረስ አይዴንቲካል የሆነ ታይዝ ነው ያለው፣ አይዴንቲካል የሆነ ማስ ነው ያለው። ማሱ የተለያየ ሊሆን ይችላል። ዋት ቢኮዝ ኦፍ አይሶቶፕ። አይሶቶፕ የምንለው ኮንሰፕት እስካለ ድረስ ያ ኮንሰፕት አለ ማለት ዘሴም ኤሌመንት ሆኖ ካርበን ነው ምንም የቀየር ነው ነገር የለም፣ ነገር ግን ዲፈረንት ማስ ሊኖር ይችላል ማለት ነው። ኢዛት ኬስ ደግሞ ምን ማለት እንችላለን? ዋን ኦፍ አሰምሽን ያደረገው ይሄ ነበር አስዩም ያደረገው? ዳልተን ይሄንን ነበር ማለት ነው። one of the limitation by the way, one of the limitation of ዳልተን አቶሚክ ሲሆኑ Main limitation ይሄ ነው ዳልተን አቶሚክ ሲሆኑ። ሶ ሌሎቹ ዝም ብለው ናቸው። ሶ እነዚህ ብዙ ጊዜ ጠያቂ ለሰ ለሚወጡ ኢንተርናሽናል ላይ ይወጡ ስለነበር ያባቸው እንዳትረሱ። ዋደ ዞ ሎ ኦፍ ኮንዘርቬሽን ኦፍ ማስ ምንድነው? ሎ ኦፍ ኮንዘርቬሽን ኦፍ ማስ ማስ ማተር ካምቢ ክሪኤትድ ኦር ዲስትሮይ አያችሁ፣ አሁን ፈተና ላይ በጣም የሚቸኩል ተማሪ ይሸወዳል። እያላችሁ ያለው ማተር ካምቢ ክሪኤትድ ነው። እያላችሁ ያለው ማተር ሊፈጠርም ዲስትሮይ ሊደረግ ይችላል። በኬሚካል ሪያክሽን ሰዓት ለምሳሌ ኤ ወደ ቢ በሚቀየርበት ሰዓት ይሄኛው ክሪኤት ሊፈጠር ይችላል፣ ወይም ደግሞ ሙሉ ለሙሉ ወይ ኦር ዲስትሮይ በተወሰነ መልኩ ዲስትሮይ ሊሆን ይችላል እያላችሁ ነው በቶታል ማስ ኦፍ ሪያክታንት ኢኳል ቱ ቶታል ማስ ፕሮዳክት ኢን ኬሚካል ሪያክሽን ቶታል ማስ ፕሮዳክት ሪያክሽን ላይ ያለው ኢኳል ቱ ቶታል ማስ ፕሮዳክት ላይ ያለው ማለት ከሪያክታንቱ ጋር ዘ ሴም ነው። ቢኮዝ ኢን ሪያክሽን ታይም ላይ ሪያክሽን ታይም ላይ ማተር ናይዘር ክሪኤትድ ኖር ዲስትሮይድ ብለናል እያለ ነው የመጣው። ኬሚካል ላይ እየተማሪ ነው የመጣ ነው። በሪያክሽን ሰዓት ሪያክታንት ለሚው ያለው ፕሮዳክት ላይ ያለው ቶታል ማሱ ዘሴም ነው። ያ ደግሞ ምን እንለዋለን? ሎ ኦፍ ኮንዘርቬሽን ኦፍ ማስ አትዚስ ዲሪንግ ሪያክሽን ማተር ኢዝ ናይዘር ክሬቲድ ኖር ዲስትሮይድ። በሪያክሽን ሰዓት ናይዘር ክሬቲድ ነው ኖር ዲስትሮይድ አሁን ያለ ማለት ነው። ምን የሚጨመርም ይቀንስ ይሄድ ነገር የለም የሚፈጠርም ይጠፋ ነገር የለም።

ሊሆን ይችላል ዋን ኤይት ሬሽዮ ቢሆን ሁሌ ምንም የሚቀየር ነገር የለም ቱ ሲክስ ቱ ናይን ምናምን ምንለው ነገር የለም ኦል ዘ ታይም ሁሌ ኦል ዘ ታይም ምንድናቸው ምንድናቸው ዘ ሴም ፕሮፖርሽን ኮንስቲቲዩ ኤሌመንት ባይ ዘ ሴም ነው የሚሆነው ምንም የሚቀየር ነገር የለም ዲስትልድ ሆነ አልሆነ ወንዝ ሆነ አልሆነ እንትን ሆነ አልሆነ ኦል ዘ ታይም ዘ ሴም ፕሮፖርሽን ነው የሚሆነው ማለት ነው ምንም ችግር የለውም ያ ደግሞ ምን እንለዋለን

ሜጀር ሊሚቴሽን ወደ ሶስት ሊሚቴሽኖች አሉ፣ ያዟቸው ብያቸዋለሁ። የዲሞክራትስም የዳልተንም እንዴት ሊሚቴሽን ሊኖሩባቸው ቻለ ምናምን ብትሉኝ ደግሞ ሰው ሆኖ ፍጹም የለም። አሁን ያሉት ራሱ አይደለም የድሮ ሞደርን አቶሚክ ቲዮሪ ላይ ራሱ ስለ አተም ሊሆን ይችላል፣ ስለ ይሄ አይሶቶፕ ምናምን ልንለው ይችላል። በግድ ሂደት ያንንም ዲስትራክት ሊደረግ ይችላል። ዊ ዶንት ነው የምናውቀው ነገር የለም። ስኬፕቲዝም የሚባል ነገር አለ ብያቸዋለሁ።

ጄጄ ቶምሰን ዲስከቨር ያደረገው ካቶድ ሬይ ዩ ኖ ታውቃላችሁ። በጣም መጽሐፋችሁ ላይ ተብራርቶ ተቀምጧል ማንበብ ትችላላችሁ። ያን ደግሞ እሱ ኔጌቲቭሊ ቻርጅድ እንደሆነ አውቋል ወይም ደግሞ ተረድቷል። ያን ፖዘቲቭ ምናምን ልትባል ትችላላችሁ። ኒውትራል ካቶድ ሬይ እስ ኔጌቲቭሊ ቻርጅድ ፓርቲክል ነው። ጄጄ ቶምሰን ዲስከቨር ካቶድ ሬይ እስትሪም ኦፍ ኔጌቲቭሊ ቻርጅድ ፓርቲክል ዊች አይዴንቲፋይድ አሳን ኤሌክትሮን፣ አይዴንቲፋይ አድርጎታል ያን ኤሌክትሮን እንደሆነ ማለት ነው። ፈተናችሁ በዚህ መልክ ነው የምትጠየቁት ኤግዛም ላይ ስለዚህ፣ በዛ ወይ እንዲህ ጥያቄዎች እንዴት ሊወጡ እንደሚችሉ በዛው ልክ እያያችሁ ሂዱ። ኦኬ ዋስ አይሶቶፕ ኢሚት ራዲዬሽን ፍሮም አንስቴብል ኒውክሊየስ ኢዝ ኮልድ ስቴብል አይሶቶፕ ራዲዮ አክቲቭ አይሶቶፕ በቃፓች ላይ ዳይሬክት ሊቀመጥ ብሏል። ራዲዮ አክቲቭ አይሶቶፕ ነው። ራዲዮ አክቲቭ አይሶቶፕስ ኦር ራዲዮአይሶቶፕስ አር አንስቴብል ኤንድ ኢሚት ራዲዬሽን ዲዩሪንግ ዘ ፕሮሰስ ኦፍ

ማተር ኔቸር ያላቸው ወይም ደግሞ ፓርቲክል ፕሮፐርቲ ወይም ፓርቲክል ኔቸር ያላቸው ማተር ኔቸር ያላቸው የትኞቹ ናቸው የሚለውን ለዩ። አልፋ ፓርቲክል ስ ፖዘቲቭሊ ቻርጅድ ን ኮንሲስት ኦፍ ቱ ፕሮቶን ኤንድ ቱ ኒውትሮን የኖ ፊሊየም ፖዘቲቭ ቱ አይታችሁታለ። ሶ ያ ማለት ደግሞ ፖዘቲቭሊ ቻርጅድ ነው። ክላስቱ ነው አይ

ጋማሬ ሃቭ ኔጌቲቭ ቻርጅ ጋማሬ ሃቭ ኤሌክትሮማግኔቲክ ራዴሽን ጋማሬስ ኢሚቴድ። ሶ ዶን ፎርጌት አሁን ያልኳችሁ ማለት ነው። ኦኬ ኤሌክትሮማግኔቲክ ራዴሽን ጋማሬስ አይደል ኤሌክትሮማግኔቲክ ራዴሽን ነው። ሶ ይሄኛው የሆነ ታይም ታይም ላይ እያስታወስብኝ ነበር አልመጣም አለ የሆነ አመተ ምህረት ላይ ኢንትራንስ ላይ የወጣ ጥያቄ ነው። ማስታወስ ጋማ ሬይ ሃይ ኤነርጂ። አልሶ ዶንት ፎርጌት ሃይ ኤነርጂ ኤሌክትሮማግኔቲክ ራዲሽን ላይክ ዋት ኤክስ ሬይ ዋይል አልፋ ኤንድ ቤታ ፓርቲክል አር ፎርም ኦፍ ማተር ዶንት ፎርጌት። እነዚህ ፎርም ኦፍ ማተር ሲሆኑ ይሄኛው ኤሌክትሮማግኔቲክ ራዲሽን ነው፣ ኤንድ ሃይ ፎርም ኦፍ ኤነርጂ እንደሆነ ምን እንዳትረሱ ላይክ ጋማ ማለት ነው። ዋት ደስ አቶሚክ ናምበር ኦፍ አን አተም ሪፕሬዘንት በጣም ቀላል ጥያቄዎች ስለሆኑ ነው። ወደ ታች ላይ በጣም ጠጠር የሚሉ ጥያቄዎች በእንትን መልክ እሰራላችኋለሁ። ካልኩሌሽን ምናምን መጻፋችሁ ላይ የለም ግን ሊወጡ ይችላሉ አስራ አንደኛ ክፍል ላይ አሉ ከዚህ ቪዲዮ በኋላ እሰራላችኋለሁ። ካስታወሳችሁ አክቲቪቲ ላይ ምናምን ኤነርጂ ኳልቱ ኤችቪ ምናምን ኤነርጂ ኳልቱ ኤምሲ ስኩዌር እነዚህም በደንብ አላያችሁም ላምዳ ኢኳልቱ ኤች ኦቨር ኤም ቪ ምናምን እነሱን በደንብ በጥያቄ መልክ ነው ምንሰራቸው። ወደ ታች ላይ በሌላ ቪዲዮ ማለት ነው ከዚህ ቀጣይ እነሱ የተወሰኑ ጥያቄዎች እንሰራለን። ኢንትራንስ ላይ እነዚህ በደንብ የለም መጽሐፋችሁ ላይ ብላችሁ እነሱን መተው የለባችሁ። እንደውም ብዙ ጊዜ እነሱ ሊወጡ ይችላሉ ብላችሁ ነው አሲው ማድረግ ያለባችሁ። ቢኮዝ ለመውጣትም ትምህርቱ ተመርቶ ኮንሰፕት ያን አባውት ኳንተም ምን እንደሆነ ከተረዳችሁ፣ አባውት ቦር ምን እንደሆነ ከተረዳችሁ ግዴታ እንደዚህ እንደሚወጡ ኢማጅን ማሰብ ግድ ይላል ማለት ነው

ይሆናል ማለት ነው። ሁሌ ኤሌክትሮንና ፕሮቶን እኩል ናቸው። እንደ አተም ላይ አይደለም። ሶዲየም ላይ ለምሳሌ ኔጌቲቭ ፕላስ ዋን ብትባሉ ፕሮቶንና ኤሌክትሮኑ እኩል አይደለም። ኤሌክትሮኑ አስር የሆነው ፕሮቶኑ አስራ አንድ የሆነ ላይ ይቀየር። በዚሁ እንድታውቁት ነው። ምናልባት ዋት ሀፕን ቱ ኒትራል ሶዲየም አተም ኤሌክትሮን አንድ ኤሌክትሮን ሲቀንስ ምን ይሆናል እያላቸው ቻርጅ ኦፍ ኔጌቲቭ ዋን አይሆንም። ኢት ሪሜይን ኒውትራል አይሆንም። ኢት ቢከም ካታየን ፕላስ ዋን ይሆናል ማለት ነው። አንዱ ኤሌክትሮን ሉዝ ያደርጋል። መቼ ሊፈጠር ይችላል? ምናልባት ሶዲየም ክሎራይድ ሲፈጠር፣ ኖ ቃላቸው ሶዲየም ክሎራይድ ሲፈጠር ፖዘቲቭ ነው፣ ኔጌቲቭ ነው። ስለዚህ አንዱ ሉዝ ያደርጋል ወይም አንደኛው ይለቃል። ይሄኛው ደግሞ ኔጌቲቭ ነበር አንድ ይቀበላል። ከዛ ሶዲየም ክሎራይድ ይሆናል ማለት ነው፣ ይፈጠራል። ስለዚህ አንዱ ኤሌክትሮን ሉዝ ያደርጋል።

ኤኖርጂ ስቴትስ ነው። መጽሐፋችሁ ላይ መጀመሪያ ላይ ያለላችሁ ማየት ትችላላችሁ። ሁ ዲቨሎፕድ ማቲማቲክ ኦኬ። አሁን ከመቀጠላችን በፊት ምናልባት ማለት ነው ይሄ ግማሹን ዩቲዩብ ላይ ስለምለቀው ዩቲዩብ ላይ ያላችሁ ተማሪዎች ምናልባት ወደ ቴሌግራም ያልመጣችሁ ተማሪዎች፣ በዚህ መልኩ ሁሉንም ቻፕተር ነው በዚህ መልኩ የምንሰራው ጥያቄዎች። ምናልባት ያልተመዘገባችሁ ተማሪዎች አሁንም መመዝገብ ትችላላችሁ። ስልክ ቁጥር ድጋሚ ልንገራችሁ 09 ቴሌግራም አይሰራላችሁ በዚህ በሚሴጅ መልእክት መላክ ትችላላችሁ። 0995559658 ወይም ደግሞ ቴሌግራም ላይ 07 ሳፋሪኮም ነው 07 0799519972 በዚህ ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ አውሩኝና መመዝገብ ትችላላችሁ። እነዚህ ነገራቶች ባያመልጣችሁ አሪፍ ነው ብዬ አስባለሁ። በጣም ቀላሉ ቻፕተር ነው። ወደፊት ደግሞ በደምብ ስለምንሰራ ብትቀላቀሉ ይጠቅማችኋል። ላይ ተስፋ አደርጋለሁ አሪፍ ውጤት እንደምትሰሩ አብረን ከቀጠለን አሪፍ ውጤት ትሰራላችሁ።